በጣም ቆንጆ ፕሮግራም የሰራው ስዕል። ምን ተሰማችሁ ስታዩት? ምን ተሰማችሁ? እኔ በጣም ነው ደስ ያለኝ ፕሮግራሙ። ከዛ ደግሞ አንድ ይሄ ስለ ቆሎ ተማሪዎች ያለኝ አመለካከት የቀየር አንድ መጽሐፍ አለ፣ ሀሽማል የሚል መጽሐፍ እና ስለ ቆሎ የቆሎ ተማሪዎችን በደንብ የሚያወሳ የእነሱን ኑሮ፣ የሚሄዱበትን ርቀት እንዲሁም ደግሞ የሚቃርሙትንም ጥበብ የሚያነሳ መጽሐፍ ነውና ወደዛ መጽሐፍ ነው የወሰድከኝና በጣም ቆንጆ ፕሮግራም ነበር። አንተም ጥሩ ጊዜ ያሳለፍክበት ፕሮግራም እንደነበር አምናለሁ። አው በተለይ የአብነት ትምህርትት ለኢትዮጵያ ስልጣኔ ኢትዮጵያ ስልጣኔ ሚኒስጥርንን የያዘ ትልቅ ተቋም እንደ መሆኑ በዚህ ደረጃ የገለጽቅበት መንገድ በጣም ደስ የሚል አገላለጽ እንደሆነ ነው የተረዳውት። በጣም ደስ ብሎኛል። በዚህ ልክ ስለተረዳችሁት ና እኔም ፕሮግራሙ ሰራ በጣም ያሳሰበኝና ቅድም ትንሽ እየጠፋውባቸሁ የነበረ ለዛ በጣም እውቀትን ፍለጋ በሚያደርጉት ጥረት ውስጥ ምን አይነት ፈተናዎችን መጋፈጥ እንዳለባቸው በተወሰነ መልኩ ለማየት ሞክር ያለው እና ደግሞ በዚህ ሁሉ ጥረት ውስጥ አልፈው ትልቅ መምህራን ሆኖ ስናገኛቸው የሚሰጠው ስሜት ቀላል አይደለም እና ጥረታቸውን አይቼ በጣም ደስ ብሎኛል። በጣም የተረዳችሁት፣ አመሰግናለሁ። በተለይ ደግሞ አንዳንድ ትምህርቶችን ለመማር ከካሉበት ቀዬ በጣም ብዙ ርቀትንም ሄደው ይማራሉ። አሁን የቅኔ ትምህርት ቤቶች የተወሰኑ ቦታዎች ላይ ነው ያሉትና እነሱን ለመማር ደግሞ ብዙ ርቀትን ይሄዳሉ እና እውቀትን ለማግኘት የሚሄዱበት ርቀት፣ የሚከፍሉት መስዋዕትነት በጣም የሚገርም ነው። ስለአንተ ፕሮግራም እያነሳን ግን ታዴን ረሳ ነው ታዴ ሳይጨርስ አይቀርም። ያው እንግዲህ አንዳንድ የባለቤቱ ስዕሎች የሚባሉ አሉ፣ ሰዓሊው ሳይሆን አንዳንድ ባለቤቶች እራሳቸውም ስዕል ይስላሉ። እንደዛ እርጋችሁ ቁጠሩት። ለሁሉም ለሁለታችሁ ሁለት ስጦታ እኮ ላነሳ ነበር እንግዲህ እንድትፈርዱትም እንደ ስጦታ ነው። እንደ ፍርድም እንደ ስጦታ እንግዲህ ስነገር የፋሲካ ነች። ደግሞ ቤቷ ባህርዳር ነች። የስዕል ፍቅር አለ። እንግዲህ ላይሳካልኝ ይችላል ብሎ ነበረ። እንዴት ነው ኤክስፔክቴሽናችን ለሆእንድናደርግ ይመስለኛል። ግን በጣም የሚገርም ስዕል ታለሁ። በተለይ ደግሞ ከጊዜው ጋር ከጊዜው ጋር እዚያ አጭር ጊዜ ውስጥ ሁለት ስዕል እመሳለሁ። ትልቅ ጥበብና ችሎታ የሚጠይቅ ነው። በዚህ አጋጣሚ ሳላደንቅ አላልፍም። የሆነ ፀሐይዋ ሁሉ ፍክት እያለች ነው ኔጋ ያለው። ለኔ የተሰጠኝ ስጦታ ደግሞ የትንሳኤም በዓል በቀጥታ የሚዋጀው ይመስለኛል። እንግዲህ ምንድን ነው የሚለውን ግን ፍርዱን ለተመልካቾች እተዋለሁ። የኔን ግን አላሳይም። ለማንኛውም ቆንጆ ስዕል ነው ሳልክልን በእውነት እስኪ ቁጭ በልና ደግሞ ምን ሳልክ ለምን ሳልክ የሚለውን ነገር ደግሞ እያስረዳም ቢሆን ይልያዝ እስኪ ቁመ ስለ ነበር እስኪ እንደዚህ አይነት ማለት የሆነ የተደበቀ ነገር እንዳለ የተረዳው ይመስለኛል ነገራችን ላይ በጉ ድምጽ ብቻ ነው የቀረው እንጂ በጣም የሚገርም ነው የሳልከው እና በጣም ደስ ይላል ሐሳቡን ምን አስበህ እንደሳልከው ታዲግም ብትነግረን ደስ ይደኛል በግ እንደ ሶስና እንዳልችው የመስዋዕትነት ነው እንግዲህ ክርስቶስ በስቅለት እንደ በግ እንደሚሸለት በግ ሆነ ነው የሚለው አይደለ። ለሰው ልጆች ቤዛ ፍቅር ነው እና ተምሳሌታዊ ነው በግ በግ በትንሣኤ በዓል የሚታረደው ክርስቶስ በመስቀል ላይ ሆነው የከፈለውን ቤዛነት እንደ ክርስትና ሃይማኖት ለመክፈል ነው እና ያን ይወክልና እንደገና ደግሞ የትንሣኤ በዓል በዓሉን ከሚያደምቁት እንስሳት መካከል አንዱ በግ ነው። በየቦታው ይጮኋል ያው ሊታረድ ቢሆንም ያው እሱን ለማስታወስ ነው። ከዛ ደግሞ ትንሽ መሞክራትን ነገር ያው መዝናናት ነው። እጃችንና አእምሯችን የራሳቸው ግንኙነት አላቸው ይባላል። ና እርሳስ መያዝ ጥሩ ነው። አሁን የሶሻል ሚዲያ ጊዜ ስለሆነ ሁሉ ነገር ተሰርቶ እየመጣልን ስለሆነ ያው መንቀሳቀስም ስለሚያስፈልግ ለማለት ነው። ቅድም እንዳልኳቸው የስዕል ፍቅር ከተመልካች ባለፈ ትንሽ መሞከር እና በአብዛኛው ደግሞ ልክ እንደ ጋዜጠኛ እኔ ብዙ ጋዜጣ ላይ ብዙ አርቲክሎች አርት ክሪቲክስ ላይ ጽፍ ያለሁ ብዙ በተለይ የሰራሁባቸው ፕሮግራሞችን ያም ማድረግ እፈልጋለሁ። ለሰአሊነት እንደው ብሩሽም እርሳስም ከማንሳት ይልቅ ምንድን ነው ስዕሉ ምን ይዟል የማለት እና እንደዚ አይነት ሂስ የማድረግ የጥበብ ስራዎችን ሂስ የማድረግ እንደ ጋዜጠኛ የማየት የማሳየት ዝንባሌም ደግሞ ስላለ ለዛ ለዛ ያግዛል ለማለት ነው። በዋነኝነት እንግዲህ ውቢቷ ባህር ዳርም ያው ፀሐይ እየጠለቀች ዘንባባዎቿ እንደዚህ ተሰድረው ለማሳየት የሞከርኩ ይመስለኛል። በተለይ በተለይ ደግሞ እንግዲህ የባህር ዳር ከተማ እንግዲህ መለያ ከሆነውና ልዩ ከሚያደርጓት ነገሮች መካከል ዘንባባዎቿና የጣና ሀይቅ በቀዳሚነት ተጠቃሽ ናቸውና በስዕሉ ላይም ታዴ እንግዲህ እሱን አስቀምጠህልናል። ታዴ ስሎታል። ሶል ደግሞ ድምጹን ካላወጡ የበጉን እያልከ ነበር፣ ግን አንዴ በልል ለማለት፣ በዓል ነው እና ያው ጨዋታ የጨዋታ ድባብ ለማምጣት ያክል ነው። እንግዲህ እልፍኝ በትንሣኤ በዓላችን እንግዲህ በርካታ የፕሮግራም ፕሮግራሞች አሉን። እንግዲህ ከነዚህ የፕሮግራም ቡፌያችን መካከል ደግሞ አንደኛው ታዴ ያዘጋጀልን ፕሮግራም ነውና ስለ ፕሮግራምህ መግቢያ በልንና ፕሮግራሙን ጋብዝልን ታዴ ፕሮግራሙ የሰዓሊ ገብረ ክርስቶስ ደስታ ጎልጎታ የሚል ስዕሉን መነሻ ያደረገ ይሄ ደግሞ ጎልጎታን በስዕል ስነ መለኮት ውስጥ ምን ይላል የሚለውን ነገረ መለኮቱና ነገረ መስቀሉን የሚያነሳ ፕሮግራም ነው። ይሄው ሆነው ፕሮግራሙ ፕሮግራሙን አብረን እንከታተል።